ለይቅርታ ሁለት መንገድ አለ። አንደኛው አጥፊው ይቅርታ ሲጠይቀን ይቅር ምንልበት አይደል? ወይም ደግሞ በዚያው ውስጥ አጥፊው ጥፋቱ ካልገባው ጥፋቱ እንዲገባው አድርገን አጥፊውን ይቅርታ እንዲጠይቅ የምናደርግበት። ሌላኛው ግን ይቅርታ ሳይጠይቀን ይቅር ምንልበት፣ ይቅርታ ሳይጠይቀን ይቅር ምንልበት ነው ሁለተኛው መንገድ። ይቅርታ ሲጠይቀን ይቅር ማለትና ይቅርታ እንዲጠይቀን አድርገን ይቅር ማለት ያው ነው፣ ደረጃውና መንገዱ ሊያይ እንጂ ያው ነው። ይቅርታ ሳይጠይቀን ደግሞ ይቅር ማለት አለ። በነገራችን ላይ አብረዋችሁ ከሚኖሩ ሰዎች ጋር በእያንዳንዱ በደሎች ይቅርታ የምትጠያየቁ ከሆነ በቀን ከሰባት ጊዜ በላይ ይቅርታ መጠያየቅ አለባቸው። ሰው በመጀመሪያ የሚበድለው እግዚአብሔር ቀጥሎ ራሱን ነው። በመጀመሪያ የሚበድለው ሁለተኛ የሚበድለው የሱን ሰው ነው። አጠገቡ አብሮት እየኖረ ያለ ከእናት ጋር የምትኖር ከሆነ እናትን ነው የምታበሽቀ አሳውን አንሳው ስትል ከሽንት ቤት ስመለስ ትላለ በእሷ ትናድዳለች። ቱም እሷ ሽንትን እንድትሸና ሳይሆን በመጀመሪያ ትእዛዛን እንድታከብር ነው የምትፈልገው። የወላጅ ስሜት እሱ ነው። ቤቱን አስተካኪው የቸርች ሰዓቴ ደርሷል ብላይ ስትወጭ እናትች ትቃጠላለች። አብረዋችሁ የምትኖሩ ሰዎች የተጠራጋሮቻችሁ ጋር እሱን ሁሌ ይቅርታ መጠያቅ የለብንም ሳንጠየቅ ጭምር ይቅር ማለት አለብን። እግዚአብሔር ንስሐ የገባነውን ኃጢአት ብቻ ይቅር ብሎን ሌላውን ቢቆጥርብን ንስሐ ያልገባናቸው ከኃጢአት አንጻር ያልቆጠርናቸው ብዙ ነገሮች አሉ።